ጌታን እጅግ አድርገን እናመሰግናለን። የሚገርም ጊዜ ነበረን አይደል? ክብር ለስሙ ይሁን። ወደ እግዚአብሔር ቃል እንሄዳለን። ትንሽ ደቂቃ እንጸልይ። ሃሌሉያ። ጌታ ሆይ ተመስገን። እግዚአብሔር ሆይ ተመስገን። ጌታችን ሆይ ተመስገን። ስለዚህ ሰዓት ተመስገን። ስለሰጠን እድል ተመስገን። በፊቱ የመሆን እድል ስላገኘን ተመስገን። አቤቱ በቃል ደግሞ ተናገረን። ምስጋና ሁንም ይብዛልን። ምስጋና ህይወታችንን ይውረሰው። ምስጋና ዘመናችንን ይውረሰው። በምስጋና ጌታ ሆይ ዘመናችን ሁሉ በቤት ይለቅ። አባት ሆይ ከፍ ከፍ በል። ጊዜውን ሰዓቱን ተረከብ። መንፈስ ቅዱስ ቃልህን በመካከላችን ግለጠው። መንፈስ ቅዱስ በቃል ምስጋናችንን አጽነው። መንፈስ ቅዱስ ሃሌሉያ። ከልብ የሆነ ምስጋና በዘመናችን ሁሉ እናፈስስል ዘንድ ዛሬ በጌታ በኢየሱስም በመንፈስ ንካን። በኢየሱስም በመንፈስ ንካን። በጓዳችን ምስጋና ሃሌሉያ በጉድለት ምስጋና በሙላት ምስጋና በከፍታ ምስጋና በዝቅታ ምስጋና የምናቀርብበትን ጸጋና ጉልበት ስጠን። እኔንም ባሪያህን እርዳኝ። ወገኖች መስማት የሚችሉበትን ጸጋ እግዚአብሔር ሆይ ስጠን። ክብር ሁሉ ለአንተ ይሁን፣ በኢየሱስ ስም አሜን። እግዚአብሔር ይመስገን። ምን ይባላል? ክብር ለኢየሱስ ይሁን ስለነበረን ጊዜ ክብር ለስሙ ይሁን። እግዚአብሔር አምላካችን በመካከላችን ነው። በቃ ብዙውን በዝማሬም በግጥምም እግዚአብሔር ተናግሮናል። በውስጥ ያለውን ስለ ምስጋና የተወሰነ ቃል ሼር አድርገን ወደ ምስጋናችን አሁንም እንቀጥላለን። ክብር ለኢየሱስ ይሁን። መጀመሪያ ማነበው ኤፌሶን ምዕራፍ አምስት ከቁጥር 19 እስከ ሀያ ያለው ነው ርዕሱ ምን ብየዋለሁ በቃ ስለዚህ ሳስብ ስጸልይ በውስጤ በቃ ምስጋናን ዝሩ የሚል ርዕስ መጣልኝ ክብር ለኢየሱስ ሲሆን ምስጋና ለካ ይዘራል ምክንያቱም ስለሚበቅል ፍሬ ስለሚያፈራ ለብዙ ስለሚሆን እና ምስጋናን ዝሩ የሚል ርዕስ እንዲሁም ደግሞ ምስጋናን በትኑ በቃ ምስጋናን ባየሩ ላይ ሁሉ አውጁ የሚል ነው። ኤፌሶ ምዕራፍ 15 19 እስከ 20 እንዲህ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ክብር ለእግዚአብሔር ይሁን። የምናውቀው ቃል ነገር ግን ህያው የሆነ ቃል በህይወታችን ልንተገብረው የሚገባው ቃል ነው። ቅድም እንዳልኳችሁ ርዕሴ ምስጋናን ዝሩ ነው። ሌላው ያው ምስጋናን በትኑ የሚል ነው። በቃ ምስጋናን አውጁ። ይሄንን ሳስብ የአባቶች ጭራ አባቶቻችን የሆነ ጭራ አላደል። በተለይ አገር ባህል ሲለብሱ ያንን እንዲህ እንዲህ እንዲህ ያደረጉታል ከፍ ዝቅ ያደርጉታልና ዳይሬክሽኑን ዝም ብያየሁት፣ ምስጋናን በትኑ ሲባል ምን ማለት ነው? ይሄ እንትን ጭራው ከፍ ይላል ዝቅ ይላል ወደ ጎን ይላል ወደ ታች በቃ እንዲ እያረጉ እነሱ አውቀውም ሳያውቁም እንደዛ ያደረጉታልና ህይወት እንዲህ ነው። አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ አንዴ ወደ ጎን ይሄዳል፣ አንዴ ደግሞ ወደ ታች ይላል። በዚህ ሁሉ ግን ምስጋናን አብዙ ነው መልእክቴ። አንዳንዴ በሰዎች እንከበባለን፣ ብቻችን እንሆናለን። ያኔ ምስጋና ይብዛ። አንዳንዴ በቃ እንደ እናንተ ያለ የለም ትባላላችሁ ወይ በስራም፣ ሌላ ቀን ደግሞ አይናችሁን አያሳየኝ ትባላላችሁ። በዛም ምስጋና ክብር ለኢየሱስ ይሁን። ሁኔታዎች ላይ ያልተመረኮዘ ምስጋና፣ ባዳኙ በአባታችን ላይ ብቻ መሰረት ያደረገ ምስጋና ይብዛልን። አሜን። ይትረፍረፍልን። አሜን። ይሄንን እያልን ዋናው በቃ ምስጋናን አታሳንሱ የሚል ነው መልእክቱ። ምስጋና ሲዘራ ይዞት የሚበቅል ነገር አለ። ሰው ምሬት ሲዘራ እሬት ነው በህይወቱ የሚበቅለው፣ መራራ ነገር ነው የሚበቅለው። እንደ ቃሉም እናየዋለን። ግን ምስጋና ሲዘራ ግን ይዞት የሚበቅለው ነገር አለ። ቅድም እንዳለው ምስጋናን የሚሰዋ ያከብረኛል። እግዚአብሔርን እናከብርበታለን። እንደገናም ደግሞ ማዳኑን በዛ እናያለን። ምንም ስታስቲካል መግለጫ ያስፈልገው ማለል የሚያመሰግንና የሚያጉረመርምን ሰው ብናወዳድር ብዙ መረጃዎች እንደሚያሳዩት የህይወታችንም የራሳችን ሰውነትም እንደሚመሰክርልን በጣም ደስ ሲለን ስናመሰግን ልባችን ሪላክስ ያደርጋል ደም ግፊታችን ይስተካከላል በጣም ጥሩ እንቅልፍ እንተኛለን። ለብዙዎችም በቃ ለቤታችንም ሰላም እንሆናለን። ስንናደድ ስንበሳጭስ እንቅልፍ እናጣለን፣ ራስምታት ይኖረናል፣ ልባችን እንዴት እንደሚመታ ደምግፊታችን ግፊታችን በቃ የሚመጣው ብዙ ጭንቀትና ከዛ ጋር የተያዙ ኮምፕሊኬሽኖች ሁሉ በንዴት በምሬት የሚመጡ ናቸውና ዛሬ እኛ ጌታ ስሙ ይባረክ የምንዘራውን እናውቃለን። ምን እንዘራለን? ምስጋና። ምን እንዘራለን? ምስጋና። በከፍታ ምስጋና፣ በዝቅታ ምስጋና፣ ሲሞላ ምስጋና፣ ስንከበብ ምስጋና፣ ብቻችንን ስንሆን ምስጋና። ክብር ለኢየሱስ ይሁን። ለምን? ስለሚገባው አምላክ ስለሆነ ጌታ ዳኛችን የወደደን በቃሉም እናየዋለን። ክብር ለጌታ ይሁን። ምስጋናን እንግዲህ በብዙ አይነት መልኩ ገልጸነዋል። ዛሬ እንዳየነው በዝማሬ በእልልታ በፊቱ በመውደቅ በመስገድ ነፍሳችንን በማፍሰስ ምስጋናችንን ለጌታ እናቀርባለን። መጀመሪያ እዚህ ላይ እንደሚለው በቃሉ ከቅዱሳን ጋር ምስጋናና ዝማሬን ተነጋገሩ ይላል። ንግግራችን አንደበታችን የሚያወጣው ምስጋና ይሁንልን። ክብር ለኢየሱስ ይሁን። ከቅዱሳን ጋር ስንነጋገር ዝማሬ ባንደበታችን ይፍሰስ፣ አምልኮ ባንደበታችን ይፍሰስ። አንዳንዴ ብዙ የምስጋና ተቃራኒ ማጉረምረም ነው አይደለም? ማጉረምረም በቃ ምስጋናችንን የሚያጠፋ በጣም ብዙ ነገር አለ። ስለዚህ ለአንደበታችን ልንጠነቀቅ ይገባል። አንደበታችን ሁሌ ምስጋናውን እንዲናገር ከወገኖች ጋር ስንገናኝ ልንጠባበቅ በቃ ምስጋናን ዝማሬን ተነጋገሩ ነው የሚለው፣ እግዚአብሔር ቃል። ከአንደበታችን የሚወጣው ነገር በጣም ፓወርፉል አደል? አንደበት እሳት ነው፣ የፍጥረትን ሩጫ የሚያቃጠል። በዛኑም ደግሞ ከአንደበት መርገም በረከትም ይወጣል። ከኛ አንደበት ግን በረከት ይወጣል። ክብር ለኢየሱስ ይሁን። ለእግዚአብሔር ዝማሬ ለስሙ ይሁን የሚሆን ክብር ከአንደበታችን ይውጣ። ከዚህ የመጀመሪያው በዝማሬ በዜማ እንነጋገር ንግግራችን ይጠበቅ። አንድ ማስታውሰው በጣም ተባርከን ወይ አብረን የምንሰራበት ቦታ ነው ቆይቷል። ጥሩ ሁኔታዎች እያለን አንድ ልጅ ትመጣለች። መታ በቃ ጠቅላላ ኮምፕሌን ነው መታውረው። እኛማ በቃ እዚህ ከሎ እዚህ ሆኖ እዚህ ሆኖ ሁሉ ውርድ ይላል፣ ሁሉ ይደጋገማል። ይሄ ነገር ምንድን ነው? ለካ ጠላት ነው የሚረጨው። በኋላ የሚገርማችሁ ከዚች እህት መንፈስ ጮሆ ወጣ፣ ነፃ ወጣች። እና መንፈስ ማጉረምረምን ይረጫል። እናንተ ስታመሰግኑ፣ በሌሎች ቃላት መጥቶ ካላችሁበት ቦታ ያወርዳቸዋል። ስለዚህ ንግግራችን ይጠበቅ። ክብር ለኢየሱስ ይሁን። ምስጋናን እንነጋገር። እዚህ ላይ እንደሚለው በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። የመጀመሪያው ንግግር ነው። ክብር ለእግዚአብሔር ይሁን። ንግግር በአንደበት የሞላው ነው አደል፣ በልብ የሞላው ነው በአንደበታችን የሚወጣው። ስለዚህ በልባችን ውስጥ ያለውን ነገር መፈተሽ አለብን። ልብና አይምሮ የተያያዘ ነው አደለ? ስለዚህ አእምሯችን በእግዚአብሔር ቃል ሲሞላ፣ አእምሯችን በእግዚአብሔር እውነት ሲሞላ ያንን ስናሰላስል ያ ነው የሚወጣው፣ ምክንያቱም ሌላ ነገር ሊመጣ አይችልም ሌላ ነገር ከውስጣችን። ለዚህ ነው የእግዚአብሔር ቃል በሙላት በህይወታችን ሊኖረው የሚገባው። ለዚህ ነው የጥሞና ጊዜ ሊኖረን የሚገባው። ለዚህ ነው በእግዚአብሔር ፊት ቁጭ ስንል ነፍሳችን እርፍ ትላለች። ዳዊት እንዲህ ነው ያለው አይደል? ነፍሴን ዝም ማሰኛታለሁ፣ የእናት ወንጡት ልጅ እንደሚያሰ በቃ ዝም። ነፍሳችን ብዙት ልትባከን ትፈልጋለች፣ ነገር ግን ተመለሽ፣ በቃ ነፍሳችን ወደ ምስጋና ትመለስ። ክብር ለእግዚአብሔር ይሁን። ጠላትን ምናሽ ዛሬ በጣም ብዙ ነገር ሊያጠፋን የሚሞክር አለ። የምናሸንፈው ግን በምስጋና ነው። አንድ በታችን በምስጋና በዝማሬ ሲሞላ በኋላ የምናየዋለን። ቅድምን ፓስተር ብሏል፣ ድብቅ ጦር ይነሳል፣ ጠላታችን አቅም ያጣል። ስለዚህ አስተሳሰባችንን በጣም ልንቃኝ። በሀሳባችን አጥብቀህ ልብህን ጠብቅ ይላል እግዚአብሔር ቃል የህይወት መውጫ በሱ ነውና። ልብ አእምሮ፣ ማይንድ በሚለው በእንግሊዝኛው እንትን ይለዋል። ስለዚህ በጣም ልንጠነቀቅ ይገባል። ብዙ የምስጋና ሌባ አለ። ብዙ የዝማሬያችን ሌባ አለ። አንዱ ጠላት ነው። ጠላት በብዙ መልኩ ይመጣል። ቅድም እንዳልኳችሁ በሰዎች ይመጣል፣ በሁኔታው ይመጣል፣ በሚዲያ ይመጣል፣ በኢኮኖሚ ይመጣል። ብዙ በቃ ብዙ ነገር አለ ነገር ግን ልባችንን ሃሳባችንን አእምሯችንን ሁሌ ከዚህ ከምስጋና ከፍታ እንዳንወርድ እንጠብቅ። ክብር ለኢየሱስ ይሁን። ዛሬ ከወጣንበት ከፍታ አንውረድ። ሃሌሉያ። ዛሬ እንዲህ ባምልኮ፣ በዝማሬ ከወጣንበት የእግዚአብሔር ክብር አንውረድ። ልባችንን፣ ነፍሳችንን፣ መንፈሳችንን እንጠብቀው። መዝሙር መቶ ሶስት ከአንድ እስከ ሁለት፣ ዳዊት እንዲህ አለ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ። የተቀደሰ ስሙን ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሽ ይላል። ክብር ለኢየሱስ ይሁን። ነፍስ ሁሌ ሊነገራት ይገባል። በቃ ዳዊት እንዴት አይነት የእግዚአብሔር ማስተዋል ይበዛለት ሰው ነው። በቃ ነፍሴ ሆይ እግዚአብሔርን ባርኪ ስማችንን እየጠራን የጥሞና ጊዜ የሚያስፈልገው ቁጭ ማለት የሚያስፈልገን ከነፍሳችን ጋራ መነጋገር አለብን። ከነፍሳችን ጋራ ንግግር ካቆምን ብዙ የሚያናግራት ሰው አለ። ብዙ የሚያናግራት ዜናው፣ ሁሉ ነገር ነፍሳችንን ካናገራት ላይፋችን ሚዝረብል ነው የሚሆነው። ስለዚህ በጊዜ ከነፍሳችን ጋራ ሁሌ እየተነጋገርን እንመልሳት። ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ አለ ዳዊት። ጌታ ነፍሳችንን ይመልሳል። እኛም ደግሞ ነፍሴ ሆይ በቃ ዝም በይ፣ ነፍሴ ሆይ እግዚአብሔርን አመስግኝ፣ ነፍሴ ሆይ ምስጋናውን አትርሽ ብለን ከነፍሳችን ጋራ ያለን ንግግር ይቀጠል። ክብር ለኢየሱስ ይሁን። ምስጋናውን አትርሻ አለ ዳዊት። ምክንያቱም እኛ ሰዎች በጣም እንረሳለን። በቃ አንዳንዴ መርሳት የሚገባን ነገር ይኖራል፣ ግን ምስጋናውን ግን ልንረሳ አይገባም። ከየት እንዳነሳን በፍጹም ልንረሳው አይገባም። የዳንበትን መዳን በፍጹም ልንረሳው አይገባም። ከዛሬ በቃ ጥሩት አመቱን ጌታ ባያገኘን እኛ የት ነበረን? በክርስቶስ ባንታሰብ የት ነበረን? ስለዚህ ነፍሳችን ምስጋናውን ልትረሳ አይገባም። ምስጋናውን አትርሺ። ከእግዚአብሔር ቃል የረሱ ሰዎችን እናያለን። እኛም በጣም ብዙ ጊዜ ረስተን እናውቃለን። ነገር ግን ወገኖቼ ከየት እንዳነሳን አንርሳ፣ ምስጋናውን አንርሳ፣ በዘመናችን ያደረገውን አንርሳ። ክብር ለጌታ ይሁን። ያንን ካረሳን ምስጋና አይጎድልብንም። ያንን ካስታወስን ሁሌ ምስጋና በፊቱ ማምጣት አይከብደንም። ምስጋናውን አትርሺ በሏት፣ ለነፍሳችሁ ምስጋናውን አትርሺ። እግዚአብሔር ያደረገው አይረሳም። በቀራኒው መስቀል ላይ የተከፈለው ዋጋ አይረሳም። ጌታ ባያገኘን የት ነበርን? አስቡት። አሁን ለደቂቃ ሂዱ፣ የት ነበርን? እኔ ጌታ ባያገኘኝ የት ነበርኩ? ጌታ ደግሞ ታውቃላችሁ መርጦ ነው። ይሄኔ ባለም ብንሆን እኮ እንደኛ አስቸጋሪ ሰዎች የለም። በጊዜ ወደ ቤቱ መለሰን። ክብር ለኢየሱስ ይሁን። በጊዜ ያገኘን ጌታ ስሙ ይባረክ። ወደ ራሱ የመለሰን ጌታ ስሙ ብሩክ ይሁን። ስለዚህ ወገኖቼ ለነፍሳችን እንነግራታለን፣ ምስጋናውን አትርሺ። የጌታ ምስጋና አይረሳም። የሰውስ ምስጋና እኮ አይረሳም ማለት እከሌ በዚህ ጊዜ እንዲህ እንዲህ አድርጎልኝ እያልን እናስታውሳለን። የጌታ ምስጋና አይረሳም። ምስጋናውን አንርሳ። ነፍስ ትረሳለች። ስለዚህ ማሳሰቢያ ያስፈልጋታል። ቆም ብለን መንገዳችንን ማየት፣ ቆም ብለን እግዚአብሔር ያደረገውን ማስታወስ። እንደ ዛሬው ቀን ክብር ለኢየሱስ ሲሆን በቃ መታሰቢያ በየቦታው በየምዕራፉ በየጊዜው እንድናደርግ እግዚአብሔር ይርዳን። ያመለጥንበትን የዳንበትን በክርስቶስ ኢየሱስ ያገኘውን ክብር አንርሳ። በህይወት መኖራችን ቀደምት እያልማዝም በዝማሬውም መኖራችን ከጌታ የተነሳ ነው። በቃ ነፍሳችን ከብዙ ነገር አመለጠች። ከብዙ ክብር ለኢየሱስ ይሁን። ዳዊት እንዳለ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አመልጠን አለ። ወገኖቼ፣ ገና እናመልጣለን፣ ብዙዎችን እናስመልጣለን። ክብር ለኢየሱስ ይሁን። ነገር ግን ከምስጋና ሀዲድ አንወርድም፣ ከምስጋና ከፍታ አንወርድም። ክብር ለኢየሱስ ይሁን። አንወርድም። እግዚአብሔር አምላካችንን እናመሰግናለን። ምስጋና የሚገባውን እግዚአብሔርን እንጠራለን። ከጠላቶቻችንም እንድናለን። እናመሰግነዋለን ስለሚገባው ክብር ለጌታ ይሁን። ጠላት ቅድም እንዳልኩት የምስጋና ሌባ ነው። ጠላት በማጉረምረም ይሞላል። ምስጋናን በምስጋና ግን ልንበቀለው ይገባል። ዘጸአት 15 ላይ የመጀመሪያ የተጻፈልን ሪከርድ የሆነ መዝሙር እነ ማርያም የዘመሩት መዝሙር ነው። ከዛ በፊት ይኑር ሊኖር ይችላል፣ ግን የተመዘገበው በቃይም ከበሯቸውን አንስተው ልክ እንደ ተሻገሩ ሲያመልጡ፣ ፈረሱና ፈረሰኛው በባህር ሲሰጥም ከበሯቸውን አነሱና። ዘመሩ ክብር ለኢየሱስ ይሁን። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ ብለው ዘማሬን አመጡ። ክብር ለእግዚአብሔር ይሁን። ከጨለማው አመለጡ፣ ጠላት ከመጣበት አመጣጥ በድንግ አመለጡ፣ በድንቅ በተአምራት አመለጡ። ክብር ለኢየሱስ ይሁን። ያመለጠ ሰው ያመሰግናል እኛ ከጨለማ አምልጠናል አደለ እንደ ፈረሱ እንደ ፈርዖን ፈረሱና ሰረገላ ፈረሰኛው በብዙ ፍጥነት ነበር የመጣው ጌታ ግን አስመለጠን ክብር ለኢየሱስ ይሁን አዳነን ስለዚህ ወገኖቼ እናመስገን እዚህ ጋ ግን እነ ማርያም እንደዛ ዘምረው እንደዛ መስግነው ሁሌ ከፍታ የለም አደል ትናንት የነበረው ታምራት እዚጋ ጋ ቆም አለ በቃ ውኋጥም ሆነ መራራ ነገር መጣ። ያኔ ማጉረምረም መጣ። እግዚአብሔር ይጠብቀን አላደል ብዙ ጊዜ እንደውም ልብ ብላችሁ ከሆነ ከብዙ ከፍታ በረከት በኋላ እቃ ምርር የሚያደርግ ነገር ይመጣል። አሁን ዛሬ እንዲዘምረን ምናልባት በጣም የሚያስደነግጥ ነገር ሊገጥመን ይችላል። ግን አንወርድም። ክብር ለኢየሱስ ይሁን። አንወርድም። አናጉረመርምም። እግዚአብሔር አዘነ በቃ አንዳንዴ ስንቀበል ብቻ አይደለም ምስጋናችን ባንቀበልም፣ ቢያደርግም ባያደርግም እርሱ ጌታ ስለሆነ ጌታን ልናመሰግነው ይገባል። እዛ ላይ አብሮ እዚህ ክፍል ላይ የነበረው ለጌታ በልባችሁ ተቀኙና ዘምሩ ይላል። ከልብ በልብ ከውስጥ ነው ለጌታ ምንዘምረው። ክብር ለኢየሱስ ይሁን። ምክንያቱም የልብ አምላክ ስለሆነ በቃ ስንዘምር እዚህ ከልባችን የመጀመሪያው ንግግራችን ሁለተኛ ደግሞ ከልባችን ምስጋና፣ ከልብ ነው። ክብር ለኢየሱስ ሲሆን ከልብ ያልሆነ ምስጋና ለምን እግዚአብሔርን ደስ የማያሰኝ፣ ነገር ግን ከውስጥ የፈለቀ ከልብ ምስጋና ለእግዚአብሔር ክብር ይሆናል። ዳዊትን ስናየው በሚልኩ ሚልኮ ባለችበት፣ በቃ የእግዚአብሔር ታቦት ሲገባ በጣም ደስ ስላለው ከልቡ ምስጋና ና መጣ በቃ ራሱን ጥሎ ሲዘል ሲዘምር ሲዘፍን ሚልኮ ላየችና ናቀች። እንዴት የእስራኤል ንጉስ በቆነጃጅት ፊት እንዴት እንዲያደርጋል አለች። በቃ ዳዊት ግን ከየት እንደተነሳ ያቃል። ከአባትሽ ቤት እንዲህ እዚህ ያደረሰኝን በአምላኬ ፊት እዘላለሁ፣ ገና ከሆንኩለት በላይ ይሆናለሁ አለ። እግዚአብሔር ይባረክ። ምስጋና ከልብ ስናፈልቅ አንዳንዴ ብዙ የሚቃወም ነገር ይኖራል። ደስ የማይለው ነገር ይኖራል። ግን እኛና ጌታ እንገናኝ እንጂ ምንም አይደለም። ክብር ለኢየሱስ ይሁን። ምስጋና ለጌታ ነው። ውለታውን ያረሳ ሰው ራሱን ጥሎ ለጌታ ክብርን ያመጣል። ክብር ለኢየሱስ ይሁን። ከልብ ምስጋና ምስጋና ከልብ ነው። ምስጋና ከነፍስ ነው። ምስጋና ከውስጥ ነው። ዳዊት እንዲ ያለ አፌን ምስጋና ሞላ ሁልጊዜ ክብርህና ግርማህን እዘምር ዘንድ አለ። ሁልጊዜ ሌላው ምስጋና መቼ ነው? ሁል ጊዜ ምስጋና አቤሎን ብሎታል። ቅድም በቃልን በደንብ እንትን ብለናል። ሁልጊዜ ይላል እዚህ ቃል ላይ ሁልጊዜ። ሁልጊዜ በሉ እስቲ። ሁልጊዜ የደስታ ጊዜ አለ፣ የሀዘን ጊዜ አለ፣ የጭንቅ ጊዜ አለ። በዛ ሁሉ ግን ምስጋና ክብር ለኢየሱስ ይሁን። ሁልጊዜ ስናመሰግን ደግሞ ይገርማቸዋል። ያለንበት ነገር በቃ እንዴት እንደሚያልፍም አናውቀው። ስለዚህ ወገኖቼ ሁል ጊዜ እንደዛች አባቶቻችን እንደሚ እንደሚያደርጉ አጭራ ሁል ጊዜ ከፍ ስንል ምስጋና፣ ዝቅ ስንል ምስጋና፣ ስናጣ ምስጋና፣ ጎተራ ሲሞላ ምስጋና፣ ሁልጊዜ ጊዜ በቀትር በምሽት በማለዳ በጠዋት ለጌታ ምስጋና ጠዋት፣ አንዳንዴ በጣም ይገርመኛል። በሩ ልክ ወገግ ሲል ስታዩት ሰማዩን ስታዩ ወይ ጌታ አይደንቅም? ደስ ይላል። እግዚአብሔር ምስጋና የተገባው፣ የእጆቹን ስራ አይተን እንደነቃለን። እኛ ራሳችን እዩት፣ እጆቻችሁን እግሮቻችንን፣ ስንት ሲስተም ተቀናጅቶ ነው እዚጋ ቆመን እኛ የምንናገረው አደለ ክብር ለኢየሱስ ሲሆን? ምንም አጋዥ ያላስፈለገው ጌታ ስሙ ይባረክ። ሁል ጊዜ እጃችንን ስናይ ምስጋና፣ እግራችንን ስናይ ምስጋና፣ አጠገባችን ስናይ ምስጋና። ይሄን ሁሉ ቅዱሳን እህትና ወንድም የሰጠንን ጌታ ሲያየን ምስጋና፣ ሁሌ ምስጋና። ክብር ለኢየሱስ ይሁን። ምስጋና ሁል ጊዜ ነው። ደስ ሲለን ብቻ አይደለም፣ ጠዋት ብቻ አይደለም፣ ማታ፣ በደስታ ጊዜ ብቻ አይደለም፣ በሀዘንም ጊዜ ትያልማዝ ብለዋለች። በበሽታ ጊዜም እግዚአብሔር ይመሰገናል። ክብር ለኢየሱስ ይሁን። እንደውም በቃ የመጨረሻ ደረጃ ሲደርስ ምስጋና ሲበዛ ነገሩ ሁሉ ምንም ይሆናል። ክብር ለኢየሱስ ይሁን። ምስጋና፣ ሁሌ ምስጋና። ክብር ለጌታ ይሁን ሁልጊዜ መዝሙር 34 እንዲሁ ነው ይላል። ዕብራውያን 13 15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርብለት። ሁልጊዜ ዘወትር ክብር ለኢየሱስ ይሁን። ቀናት ሳይገድቡን፣ ዓመታት ሳይከለክሉን። ቅድም እንዳልነው፣ ሲሞላ፣ ባህሩ ሲከፈል፣ ድል ስናገኝ በዝማሬ እናመሰግነዋለን። እንዲሁም ደግሞ ሲጎድል እናመሰግነዋለን። በተከበብን ጊዜ ጌታን እናመሰግናለን። ክብር ለኢየሱስ ይሁን። ቅድም ፓስተር ብሎታል። ሁለተኛ ዜና ምዕራፍ ሀያ ላይ ከባድ ውጊያን የመጣባቸው ማለዳ ማለዳ ይሄንን እናነበዋለን። በጣም የሚያስጨንቅ ነገር፣ ግን በዚህ ጊዜ ንጉሱ ምን አደረገ? ሁለተኛ ዜና ምዕራፍ 20 ከ21 እስከ 22። ከህዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞአብ ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነሱም ተመቱ። ክብር ለኢየሱስ ሲሆን በምስጋና ጠላት ይመታል፣ በምስጋና ድብቅ ጦር ይነሳል። እንደ ንጉስ፣ ብዙ የጦር ስትራቴጂ ማጥናት ነበረበት። ነገር ግን ምንድን ያደረገው? በቃ በምስጋና የሚዘምሩትን ጌጠኛ ልብስ የለበሱትን አቆመ። እግዚአብሔርን ሲያመሰግኑ ድብቅ ጦር መጣ። ክብር ለኢየሱስ ይሁን። ዛሬም ጠላት ግራ ይጋባል። እንዴ እንዲ ብያ እንዲ አርጊያት አለን ብሎ በቃ ትራ ግራ ነው የሚጋባው በምስጋናችን። ስለዚህ ቀጥሉ እንደውም ክብር ለኢየሱስ ይሁን። ጌጠኛ ልብሳችንን ለብሰን በከበበን ነገር መካከል በምስጋና እንውጣ። ክብር ለኢየሱስ ይሁን። በምስጋና ድል አለ። ድብቅ ጦር ጌታ ያስነሳል። በምስጋና የእግዚአብሔርን ማዳን እናያለን። ሌላው ስለ ሁሉ መጀመሪያ ንግግር ነው። ሁለተኛ ከልብ ነው። ሌላው ደግሞ ሁልጊዜ ነው። አሁን ደግሞ ስለ ሁሉ ጌታ ስለሆነ ይህን በደንብ ባለፈውም በደንብ በአርጋ ማህዱ አካፍለናለች። ስለ ሁሉ እግዚአብሔርን መዝሙር መቶ 13 ከ3 ላይ ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን ስለ ታላቅነቱ አናቀው የታላቅነቱን ብዛት ከከዋክብት በሉት እስከ ባህር እግዚአብሔር ትልቅ ነው። ይህን ሁሉ የፈጠረ እያወቅናት ትንሿን ነው ብዙ ያላወቅነው አለ። እግዚአብሔር ትልቅ ነው። ስለ ሁሉ እግዚአብሔርን እናመስግነው፣ ስለ ማዳኑ፣ ስለ በጎነቱ፣ ስለ ምህረቱ፣ ስላገኘነው በጎነት ቸርነት፣ ስለዳንበት መዳን በምድርም ደግሞ በሚያስፈልገን ሁሉ እንደ ባለ ጠግነቱ መጠን ቅድም ይክዬ ያለው ነበር። ምንም አላጎደለብንም፣ በቃ ምን ጎደለብን? ክብር ለኢየሱስ ይሁን። የሚያስፈልገንን ሁሉ እግዚአብሔር እንደ ባለ ጠግነቱ መጠን ባረከን። የባረከን ጌታ ስሙ ይባረክ። ስለ ሁሉ ወገኖች፣ እግዚአብሔር እናመስግነው፣ ስለምንበላው፣ ስለምንጠጣው፣ ስለምንተነፍሰው አየር ክብር ለጌታ ይሁን። የምንበላውን ሰጠን እንድንበላ ደግሞ ሁሉን ሲስተም ደህና አደረገው ከጥርሳችን ጀምሮ ሁሉ ከዚህ ከብት ጀምሩ ጉሮሯችን መዋጡ፣ ጨጓራችን ዳጀስት ማድረጉ፣ አብዞርቤሽኑ በትክክል መሄዱ አይገርምም? የሚያስፈልገንን ኒውትረንት በጊዜው ማግኘታችን ክብር ለኢየሱስ ይሁን። ሁሉ ሳይዛባ በሰውነታችን ውስጥ እኮ ብዙ ኬሚካሎች አሉ እንደምታውቁት፣ ከሆርሞን ጀምሮ ሁሉን ግን አንዷ ስትዛባ ብዙ ነገር ነው የሚሆነው። ይህን ሁሉ ያደረገ እግዚአብሔር ስሙ ይባረክ። ደግሞ ቢዛባም ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እግዚአብሔር መልካም ነው። ስለዚህ ወገኖቼ ስለ ሁሉ እግዚአብሔር እናመስግን። ምን ይላል? በመጨረሻም በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። እንደገና ደግሞ ስለ ሁሉ ጌታችን አዳኛችን አባታችን ነው። ክብሩን ጥሎ ያዳነን አባታችንን ስለ ሁሉ እናመስግነው። ምስጋና ቅድም ብለነዋል፣ የሚሰው ያከብረኛል ማዳኔን በርሱ የማሳይበት መንገድ። በዚያ ያለ መዝሙር 34 አንድ ላይ ይላል ማን ያመስግን፣ ሁላችን ሁላችን ጌታን እናመስግን። እስትንፋስ ያለን ሁሉ እግዚአብሔርን እናመስግን። መዝሙር መቶ ሃምሳ ምን ይላል ሃሌሉያ እግዚአብሔርን በመቅደሱ አመስግኑት በኃይሉ ጠፈር አመስግኑት በችሎቱ አመስግኑት በመለከት ድምፅ አመስግኑት በበገናና በመሰንቆ አመስግኑት በከበሮና በዘፈን አመስግኑት በአውታርና በእንቢልታ አመስግኑት ድምፁ መልካም በሆነ ጽናጽል አመስግኑት በእልልታ ባለው ጽናጽል አመስግኑት ይላል ክብር ለኢየሱስ ይሁን ደስ አይልም እዚህ ያሉት በሙሉ ክብር ለጌታ ይሁን አቤሎ ይሄ ነገር ይቀጥል ጌታ ስሙ ይባረክ ስለ ሁሉ በምድር ላይ በተፈጠሩ መሳሪያዎች በሙሉ እግዚአብሔርን አመስግኑት ክብር ለኢየሱስ ይሁን ጌታ ክብር ምስጋና ይገባዋል ካለን ሰዓት አንጻር ከዚህ ይጨርሳለሁ ቅድም እትዬ አልማዘም ብለዋለች። ከዚህ ጋር የያዝኩት ነገር ከፍ እንዳለ አይቀርም፣ ዝቅ ይላል። ነገር ግን ምስጋናችን ይቀጥል፣ እምባ ቆም እንዳለ ዳዊት ያለውን ላንብበው። ክብር ለኢየሱስ ይሁን። ዳዊትም ሚልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ። አሁንም ከሆንኩለት በላይ ከአሁን ከሆንኩት ይልቅ የተናቅሁ ሆናለሁ፣ በዓይንሽ እዋረዳለሁ፣ ነገር ግን በተናገርሽ ቆነጃጅት ዘንድ እከብራለሁ አለ። ክብር ለኢየሱስ ይሁን። ክብርን ጥለን እግዚአብሔርን እናመስግነው ስለ ሞላ አይደለም ስለ ጎደለም አይደለም ጌታ ስለሆነ። ምንም እንኳን እንባቆ ምን አለ? በለስ ባታፈራ፣ በወይን ሀረግ ፍሬ ባይገኝ፣ የወይራ ስራ ቢጎደል፣ እርሾች መብልን ባይሰጡ፣ በጎሽ ከበረት ቢጠፉ፣ ላሞች በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል፣ በከፍታዎች ላይም ያስጌደናል። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ምስጋናችን ይቀጥል። ምስጋናን እንነጋገር። ከልባችን ምስጋና እናምጣ። ዘወትር እግዚአብሔርን እናመስግን። ስለ ሁሉ እግዚአብሔርን እናመስግን። ክብር ለጌታ ይሁን። ጌታ እናመሰግናለን። ተባረኩ።